ሰላም ሰላም ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ኑግ ነው። እንግዲህ የኑግ አስገራሚ የጤና ጥቅሞች ምንድን ናቸው የሚለውን በዚህ ቪዲዮ ላይ አንድ ባንድ የምናየው ይሆናል። በተለይም ለዛሬ እንግዲህ ስምንት አስገራሚ ታምራዊ የኑግ ጠቀሜታዎችን አንድ ባንድ ወደ እናንተ የማደርስ ይሆናል ማለት ነው። ከዚያ በፊት ግን እንግዲህ ሁላችሁም እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የተሰሆኑ አሁን በቀጥታ ወደ ጉዳያችን እናልፋለን። እስከ ሀብዱ ፍጻሜ አብራችሁኝ ቆዩ። እሺ ተመልካቾች እንግዲህ በሳይንሳዊ ስሙ ጊዞቲያ አቢሲኒካ ተብሎ የሚታወቀው ኑግ በንጥረ ነገሮች እና ለጤና በሚሰጣቸው ጥቅሞች የተሞላ ትንሽ ጥቁር ዘር ወይም ደግሞ ፍሬ ነው። እንግዲህ በአገራችን ኢትዮጵያ እንዲሁም በህንድና በተለያዩ የአፍሪካ ክፍሎች በብዛት የሚገኘው ትንሽዬ ዘር ለሰውነታችን ትልቅ አስተዋጽኦ የሚያደርግ ነው ማለት ነው። እንግዲህ ከነዚህ ውስጥ አንደኛውና የመጀመሪያው ልታውቋቸው ከሚገቡ ስምንት የኑግ አስደናቂ የጤና ጥቅሞች መካከል አንደኛውን የመጀመሪያው የልብ ጤናን ማሻሻሉ ነው። እንግዲህ የኑግ ዘይት በኦሜጋ ስሪ ፋቲ አሲዶች የበለጸገ ነው። እነዚህም እንግዲህ መጥፎ ኮሌስትሮልን የሚባለውን ለመቀነስና ጥሩ ኮሌስትሮልን የሚባለውን ለመጨመር ይረዳል ማለት ነው። ይህም እንግዲህ እንደ ስትሮክ፣ የደም ግፊት እና የደም ቧንቧ በሽታዎች ያሉ የልብ በሽታዎች የማጋለጥ እድልን የሚቀንስ ይሆናል ማለት ነው። ስለዚህ ኑግን አስወትሮ መመገብ አንደኛው የመጀመሪያው ጠቀሜታው የልብ ጤንነት እንዲሻሻል የሚያደርግ ይሆናል ማለት ነው ማለት ነው። ሌላኛው እና ሁለተኛው እንግዲህ ክብደትን ለመቆጣጠር መርዳቱ ነው። እንግዲህ ኑግ በጤናማ ቅባቶች እና ፕሮቲኖች ስላሉት የጥጋብ ስሜት እንዲሰማችሁ ያደርጋል። በመጠኑ ስትወስዱትም ከልክ ያለፈ ምግብን በመቀነስ የሰውነት ክብደታችሁን እንድትቀንሱ ያደርጋል ማለት ነው። ቀጠውና ሶስተኛው እንግዲህ የምግብ መፈጨትን ያሻሻል። ይህም እንግዲህ ከጨጓራ ጋር ተያይዞ ለሚነሱ ችግሮች መፍትሔ ነው ማለት ነው። እንግዲህ በኑግ ውስጥ የሚገኘው የፋይበር መጠን አንጀታችን ያለምንም ችግር በቀላሉ እንዲሰራ ይረዳል። ይህም እንግዲህ የሆድ ድርቀትን ይከላከላል ማለት ነው። በተጨማሪም እንግዲህ ጠቃሚ የሆኑ ባክቴሪያዎችን እንቅስቃሴ በማበረታት ጤናማ አንጀት እንዲኖረን ያግዛል ማለት ነው። ሌላኛውና አራተኛው እንግዲህ የበሽታ የመከላከል አቅም ያጎለብታል ወይም ደግሞ ኢሚኖ ሲስተምን የሚያጎለብት ይሆናል ማለት ነው። እንግዲህ ኑግ እንደ ዚንክ፣ ማግኒዥየም እና አንቲ ኦክሲደንት ወይም ደግሞ ፀረ ራዲካልስ ባሉ አስፈላጊ ንጥረ ነገሮች የተሞላ ነው። እነዚህም እንግዲህ የበሽታ የመከላከል ስርዓታችንን በሚገርም ሁኔታ በማጠናከር ሰውነታችን ከበሽቶች ጋር እንዲዋጋና ጤናማ ሆኖ እንዲቆይ ይረዳል ማለት ነው። ስለዚህ ሌላኛውና አራተኛው እንግዲህ የኑግ ጠቀሜታ ኢሚኖ ሲስተም ወይም ደግሞ በሽታ የመከላከል አቅምን ማሳደጉ ነው ማለት ነው። ወደ ቀጣዩና ወደ አምስተኛው ስናልፍ እንግዲህ አምስተኛው ለጤናማ ቆዳና ለጸጉር ተመራጭ መሆኑ ነው። እንግዲህ በዘይት ውስጥ ያለው ከፍተኛ የሊኖሊክ አሲድ እና ቫይታሚን ኢ መጠኑ እንግዲህ ቆዳን እንዲከባከብ ያደርጋል እንዲሁም ለስላሳ እና አንጸባራቂ እንዲሆን ያደርጋል ማለት ነው። በተጨማሪም እንግዲህ የፀጉር እድገትን ያበረታታል፣ የጸጉር ድርቀትን ይቀንሳል፣ እንዲሁም የጸጉር ስሮችን ጠንካራ በማድረግ እንግዲህ የጸጉር መነቃቀልን የሚቀንስ ይሆናል ማለት ነው። ሌላኛውና ስድስተኛው እንግዲህ ኢንፍላሜሽንን መዋጋቱ ነው። እንግዲህ የኑግ ዘይት ጸረ ኢንፍላማቶሪ ባህሪ ያለው ይህም እንግዲህ እብጠትንና የመገጣጠሚያ ህመሞችን ለመቀነስ ይረዳል ማለት ነው። ስለሆነም እንግዲህ የመገጣጠሚያ አካባቢ ህመምን ለሚሰቃዩ ወይም ደግሞ የጡንቻ ምድከም ላለባቸው ሰዎች እጅግ በጣም ጠቃሚ ነው ማለት ነው። ከጥሁና ሰባተኛው እንግዲህ የኑግ ጠቀሜታ ለአጥንት ጤና አስተዋጽኦ ማድረጉ ነው። እንግዲህ በካልሲየምና በሌሎች ማዕድናት የበለጸገ በመሆኑ ኑግ ጠንካራ አጥንት እና ጥርስ እንዲኖራችሁ አስተዋጽኦ ያደርጋል። ይህም እንግዲህ የአጥንት መሳሳት እና የአጥንት ብርሃትን አደጋ የሚቀንስ ይሆናል ማለት ነው። የመጨረሻው እና ስምንተኛው የኑግ ጠቀሜታ እንግዲህ ጥሩ እንቅልፍ እንዲኖረን ማድረጉ ነው። እንግዲህ በኑግ ውስጥ ያለው ማግኒዥየም የእንቅልፍ ሆርሞኖችን ለመቆጣጠር ስለሚረዳ ይህ ከባድ ቀን በኋላም ዘና እንድትሉ እና የተሻለ የእንቅልፍ ጥራት እንዲኖራችሁ ያደርጋል ማለት ነው። እሺ ተመልካቾች እንግዲህ በአጠቃላይ እንግዲህ ኑግ ትንሽ ቢመስልም የንጥረ ነገር ክምችት ያለው ትልቅ ኃይል ነው። እንግዲህ በዘይት መልክም ሆነ በምግብ ውስጥ ተጨምሮ ሲበላ ለልብ ጤና፣ ለበሽታ የመከላከል አቅምና ለአጠቃላይ ጤናችን ተፈጥሯዊ ድጋፍን የሚሰጥ ይሆናል ማለት ነው። ስለዚህ ምንጊዜም እንግዲህ በአመጋገባች ውስጥ ኑግን ማካተት መርሳት ያለባችሁ ማለት ነው። ማለት ነው እንግዲህ ውድ ቤተሰቦች ለዛሬ የነበረ ዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላምን ያብዛላችሁ። ደህና ሁኑ።